ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው፣ እኔጋ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ ደግሞ ፈጣሪ ፈቅዶ እንግዲህ በሌላ ቪዲዮ ደግሞ እንግዲህ ከች ብያለሁ ማለት ነው። እናንተም እንግዲህ በጥሞና በትዕግስት እንድትከታተሉኝ እንግዲህ በታላቅ አክብሮት እጠይቃለሁ ማለት ነው። እንግዲህ ዛሬ ስለ ሰው አልባ ተዋጊ ድሮኖች ነው መረጃዎችን የማካፍላችሁ ወይ ደግሞ አርምድ ድሮን ስለሚባሉት መረጃዎችን አካፍላችኋለሁ። ምን ማለት ነው ሰው አልባ ተዋጊ ድሮን ማለት ምን ማለት ነው? እንዴት ይሰራል የሚለውን በዚህ ጉዳይ ነው መረጃዎችን የማካፍላችሁ። እንግዲህ መረጃዎቼ በምን በምን ላይ ይዘቱ ምን ምን ይሆናል የሚለውን እንግዲህ ባጭሩ ለማሳየት የመጀመሪያ እንግዲህ በተቀመጡ ጽሑፎችን መሰረት በማድረግ በተወሰነ ደረጃ መረጃዎችን አካፍላችሁ ከዛ በኋላ የተዘጋጀ ኤዲት ተደርጎ በጥሩ ሁኔታ ዲዛይን የተደረገ ፎቶ አለ፣ ምስል አለ። በሱም ላይ መረጃዎችን አካፍልኳችሁ። በኋላ ደግሞ እንደ ሁኔታው ደግሞ እንግዲህ ጊዜ የሚበቃን ከሆነ ደግሞ በአኒሜሽን ቪዲዮ ደግሞ ድሮኖች እንዴት የሚሰሩ እንዴት እንደሚሰሩ እንዴት ታርጌታቸውን እንደሚመቱ ወዘተ እንግዲህ በተንቀሳቃሽ ምስል እንግዲህ በአኒሜሽን ቪዲዮዎች እንግዲህ መረጃዎችን የማካፍላችሁ ነው የሚሆነው ማለት ነው እንግዲህ ቪዲዮ እንግዲህ ምናልባት እንደ መረጃ ሁኔታ ከአንድ እስከ ሶስት በሚሆን ቪዲዮዎች ልሰራው እችላለሁ። ከቻልኩኝ፣ በሁለት ቪዲዮ ካልሆነም ደግሞ በሶስት ቪዲዮ ልሰራው እችላለሁ ማለት ነው። አሁን ግን ቀጥታ ወደ መጀመሪያው ቪዲዮ ነው የምናመራው። ከዲፊኒሽኑ እንጀምራለን። ዋትስ አርምድሮን ኦር ሃው ኢት ወርክስ በሚለው እንጀምራለን። የመጀመሪያ ዋትስ አርምድሮን የሚለውን እናያለን ማለት ነው። ኤ ፋይቲንግ ድሮን ሰምታይምስ ኮልድ ኮምባት ድሮን አርምድሮን ኦር ዩሲኤቪ አን አንማንድ ኮምባት ኤሪያል ቬይክል ኢዝ ኤ ታይፕ ኦፍ ድሮን ስፔሲፊካሊ ዲዛይንድ ቱ አታክ ታርጌት አንድ ሰፖርት ሚሊተሪ ኦፕሬሽን ዊዛውት ፑቲንግ ኤ ሂውመን ፓይለት አት ሪስክ አት ሪስክ ይላል። ይሄ እንግዲህ ምን ማለት ነው? ተዋጊ ሰው አልባ ድሮን ማለት እንግዲህ አንደኛ በራሳቸው ጥቃት የሚፈጽሙና የወታደራዊ ኦፕሬሽኖችን ሰፖርት የሚያደርጉ ፓይለቶችን ወይም ደግሞ በራሪ አብራሪዎችን ሪስክ ውስጥ የማይከቱ በራሳቸው ጥቃት መፈጸም እና እንዲሁም ወታደራዊ ተልኮዎችን ሰፖርት የሚያደርጉ የድሮን አይነቶች ናቸው ብሎ ዲፋይን ያደርጋል ማለት ነው። እንዴት ነው የሚሰራው? ሀዊት ወርክስ የሚለውን ደግሞ እናያለን ማለት ነው። እንግዲህ ድሮኖች እንግዲህ ትክክለኛ ስራቸውን እንዲሰሩ የተሰጣቸውን ተልኮ በትክክል እንግዲህ መፈጸም እንዲችሉ ቢያንስ ሶስት ነገሮች የግድ ግንኙነት መፍጠር አለባቸው ማለት ነው። የመጀመሪያው ራሳቸው ድሮኖቹ ናቸው። ሁለተኛ ዜጋ ኮንትሮሉም ወይ ኮንትሮል ስቴሽን ራሱን የቻለ ደግሞ አንድ የግንኙነት መስመር አለ። ሌላ ደግሞ ሳተላይቶች እና ደግሞ አብረው ደግሞ የሚኖራሉ ራዳሮች ይኖራሉ ማለት ነው። በእነዚህ ሶስቱ ሶስቱ አካላት በሚያደርጉት ግንኙነት ነው ድሮኖች በትክክል ስራቸውን የሚሰሩት ማለት ነው። እንዴት ነው ግንኙነት የሚያደርገው በሚለውን እናያለን ማለት ነው። እዚህ ጋ መጀመሪያው የምናየው እንግዲህ ኮንትሮል ወይ ደግሞ ኮንትሮል ሲግናል የሚለውን ነው እዚጋ ምን ማለት ነው፣ እንዴት የኮንትሮል ሩም ወይ ኮንትሮል ሴሽን መቆጣጠሪያ ጋር የሚለው ኢት ካን ቢ ኦፕሬትድ ሪሞትሊ ባይ ፓይለት ሲቲንግ አፋር አዌይ ኢቨን ኢን አናዘር ካውንትሪ ማለት ነው። ምን ማለት ነው እንግዲህ ይሄኛው ደግሞ ኦፕሬትሊ የሚያደርገው ፓይለቱ አብራሪው ከሩቆ ነው ምናልባትም ደግሞ ከሌላ ሀገር ሆኖ የድሮኑን የአቅጣጫ መስመር የድሮኑን ደግሞ አጠቃላይ ሁኔታ ደህንነት እና የድሮኑን ደግሞ የኢላማ የመምታቱን ሁኔታ የሚቆጣጠር ከሌላ ቦታ ሆኖ የሚቆጣጠር ሲስተም ነው ማለት ነው። ሴሚ አውቶኖሚ ስብ ማለ ሶስት ሴሚ አውቶኖሞስ ማለት ደግሞ በተወሰነ መልኩ ኮንትሮል ሩሙ እንዳለ ሆኖ መጀመሪያ ድሮኑ በሚሄድበትን አቅጣጫ መስመር እንዲሁም ደግሞ አጠቃላይ ደግሞ የኢላማውን ሁኔታ እና ሌሎች አጠቃላይ ሁኔታዎችን አስቀድሞ ፕሮግራም ተጭኖለት በዛ በተጫነለት ፕሪ ፕሮግራምድ በሆነ አስቀድሞ በተጫነለት ፕሮግራም አማካኝነት ድሮኑ ያለምንም ከኮንትሮልም ያለምንም ከኮንትሮል በሚሰጥ ምሪት መሰረት ኢላማውን የሚፈጽምበት ሁኔታ ይኖራል ማለት ነው። ስለዚህ አጠቃላይ በኋላ ላይ በማደርገው አጠቃላይ የኮሚኒኬሽን ሲስተሙ ላይ ሙሉ መረጃዎችን በዚያን ጊዜ ማካፈላቸው ይሆናል ማለት ነው። ከዛ ቀጥሎ እንግዲህ ሴንሲንግ እና ታርጌቲንግ ነው እንዴት ነው ሴንስ የሚያደርገው እንዴት ነው ታርጌት የሚያደርገው የሚለውን እና ያለማል ነው ስለዚህ ድሮኖች እንዴት ነው ታርጌታቸው ሴንስ የሚያደርጉት እንዴት ነው የሚረዱት የሚለውን ለማየት ያህል ፋይቲንግ ድሮኖች አር ኢኩፕድ ዊዝ ካሜራስ ራዳርስ ኢንፍራሬድ ሴንሰርስ ኤንድ ሌዘር ታርጌት ዲዛይነርስ ይላል ይሄ ምን ማለት ነው ተዋጊ ድሮኖች ወይ ደግሞ ተዋጊ ሰው አልባ አውሮፕላኖች በራሳቸው ላይ የተጫነላቸው በጣም ዘመናዊ የሆኑ ካሜራዎች ራዳሮች ኢንፍራሬድ ሴንሰሮች እና ሌዘር ታርጌት ዲዛይነሮች አሉ ማለት ነው። እነዚህ ለምንድነው የሚጠቅሟቸው ብለ ስንል አንደኛ የጉዞ መስመራቸውን፣ ትክክለኛ አቅጣጫቸውን ጠብቀው እንዲሄዱ እንዲሁም ደግሞ የሚገኙበትን አካባቢ፣ ኢላማው የሚገኙበትን ቦታ በትክክል ቀርጸው ያንን አካባቢውን በትክክል በጥርት ባለ ካሜራ ኤችዲ ካሜራ ቀርጸው ለኮንትሮሉ መረጃ የሚሰጡ ካሜራዎች የተገጠመላቸው፣ እንዲሁም ደግሞ ሴንሰሮች አሉ። ሴንሰር ማለት ደግሞ ኢላማቸውን በትክክል መለየት የሚያስችል እና ደግሞ በነዚህ እንደዚህ የሚያገዛቸው ምን ተገጥሞላቸዋል? የተለያዩ ማቴሪያሎች ደግሞ ኤሌክትሮኒክስ መሳሪያ ተገጥሞላቸዋል ማለት ነው። ሌላ እንግዲህ የምናየው በዚህ ላይ ደግሞ ተተኳሾቹ ደግሞ ዊፐርስ እናያለ ማለት ነው አርምድ ድሮን ከአንድ ኬሪ ሚሳይልስ ቦምብስ ኦር ማሽንገን እንትኖች ምን ሊሸከሙ ይችላሉ? ሰው አልባ ተዋጊ ድሮኖች አንደኛ ሚሳይል ቦምቦችንና ቀጥታ ደግሞ የሚተኩሱ መሳሪያዎችን ሊይዙ ይችላሉ ማለት ነው። በእነዚህ አማካይነት ነው ማለት ነው ኢላማቸውን የሚመቱት ማለት ነው። ኢላማቸውን ሲመቱ ደግሞ በሁለት አይነት መንገድ ነው። አንደኛ ከበ ኢላማው ከሚገኝበት በጣም ከከፍታ ላይ ሆኖ በመተኮስ መምታቱ አንደኛው መንገድ ሲሆን ሁለተኛው ደግሞ ሲስተም ወይ ሜታ ደግሞ ምንድነው፣ ኢላማው የቀጥታ ድሮኖቹ በረው ከኢላማው ጋራ በመጋጨት በመፈንዳትና ኢላማቸውንም ኢላማውንም እራሳቸውን በመፈንዳት ኢላማውን የሚያፈነዱበት ሌላኛው መንገድ ነው ማለት ነው። ሌላ ደግሞ የምናየው ደግሞ ምን አለ ማለት ነው በዚህ ሲስተም ውስጥ ኮሙኒኬሽን ነው ማለት ኮሙኒኬሽን ማለት የግንኙነት መስመርን ደግሞ በደንብ እናያለን። ግን ይሄን የግንኙነት መስመርን በኋላ በምስሉ በሚቀጥለው ቪዲዮ ላይ በምስል በደንብ የማሳያቸው ይሆናል። ግን እዚህ ጋር ሃይላይቱን ብቻ ነገርያቸው አልፋለሁ ማለት ነው። ፋይቲንግ ድሮንስ ዩዝ ሳተላይት ሊንክስ ሬዲዮ ሲግናልስ ኤንድ ኢንክሪፕትድ ኔትወርክ ቱ ስቴይ ኮኔክትድ ዊዝ ኦፕሬትድ ኤንድ ሪሲቭ ኮማንድ ሲላ፣ ይሄ እንግዲህ ፋይቲንግ ድሮኖች ወይ ደግሞ ሰው አልባ ድሮኖች እንግዲህ ከሳተላይቶች የተለያየ መረጃዎችን ይቀበላሉ። እነዚህ መረጃዎች እንግዲህ ምን ሊሆኑ ይችላሉ? ሬዲዮ ሲግናል ሊሆን ይችላል። ኢንክሪፕትድ ኔትወርክ ማለት ምን ማለት ነው? በሚስጥራዊ ኮዶች የተመሰጠሩ ዳታዎችን፣ መረጃዎችን ምን ይላሉ ማለት ነው ይጠቀማሉ ማለት ነው ከምን ጋር ለምን ስራቸውን ለመስራትና እንትኖችን ምሪቶችን ከኮንትሮል ሩምና ስቴሽን ሲግናል ወይ ደግሞ ኮንትሮል ኮማንዶችን ለመቀበል ማለት ነው። ለዚህ ለዚህ እንትን ይጠቀማሉ ማለት ነው። ሳብ ድሮን ስካን ስቲል ፊኒሽ ዘር ሚሽን ኢቨን ኢፍ ኮሚኒኬሽን አር ጃምድ ቢካዝ ኦፍ ኦንቦርድ ኤአይ ሲስተም ይላል። ሌላ ደግሞ እንግዲህ ምንድን ነው አንዳንድ ጊዜ ድሮኖች እንግዲህ ለኦፕሬሽን በሚወጡበት ሰዓት ላይ በሌላ አካል የመረጃ ምንተፋ ሊካሄድባቸው ይችላል፣ ወይ ደግሞ የአቅጣጫ መስመር አቅጣጫ ማሰረ መስመርን የማሳሳት ችግር ሊገጥማቸው ይችላል። ነገር ግን አንዳንድ በተለይ እነዚህ ዘመናዊ ድሮኖች የአይ ሲስተም ወይ ደግሞ የሰው ሰራሽ አስተውሎት ሲስተም በራሳቸው ላይ ሲገጠም ስለሚገጠምላቸው ምንም እንኳን የመረጃ ምንጠፋ እንኳን ቢካሄድባቸው ወይ ደግሞ ከኮንትሮል ሲስተም ከኮንትሮል ሩሙ ጋራ ወይ ደግሞ ከኮንትሮል ስቴሽኑ ጋር ያላቸው ግንኙነት ቢቋረጥም እንኳን በተገጠመላቸው የኤአይ ሲስተም አማካኝነት ያለምንም ችግር ሄደው ኢላማቸውን ሊፈጽሙ ይችላሉ ወይ ደግሞ ተልኳቸውን ሊፈጽሙ ይችላሉ ማለት ነው። ይሄ ስለ ስለ ስለ ኮሚዩኒኬሽን ሲስተም ወይ ደግሞ ስለ ግንኙነት ሲስተም ነው። ሌላው ደግሞ የምናየው ደግሞ ሚሽን ታይፕ ነው ማለት ነው። ሚሽን ታይፖች ደግሞ የተለቁ አይነታቸው ምን ምን እንደሆነ ደግሞ እና ያለምስ ያለኝን ደቂቃ አይቼ እመልሳለሁ። ኦኬ፣ ስለዚህ ሁሉንም መጨረስ አልቻልኩኝም በሚቀጥለው ቪዲዮ በሚቀጥለው ቪዲዮ ደግሞ እንግዲህ እነዚህን የቀሩትን መረጃዎችን የማካፈላቸው ይሆናል ማለት ነው። ስለዚህ እንግዲህ ስለ ድሮኖች ስለ ተዋጊ ሰው አልባ ድሮኖች ምንነትና እንዴት ነው የሚሰሩት በሚለው ላይ የተወሰነውን ክፍል በዚህ በዚህ ቪዲዮ እንግዲህ አጠናቀቅ ያለው ማለት ነው። በሚቀጥለው ቪዲዮ የቀሩትን ስቴጆች ወይ ደግሞ የቀሩትን እንትኖች መረጃዎችን ካካፈልኳቸው በኋላ በዛው የምንቀጥል ነው የሚሆነው ማለት ነው። በትዕግስት በጥሞና ስላዳመጣችሁኝ በጣም በጣም አድርጌ አመሰግናለሁ። ባላችሁበት ቦታ የፈጣሪ ብሎና ጥበቃ ከእናንተ ጋር ይሁን። እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ